ታሪክ ተቀየረ። የምትፈልጉትና በጉጉት የምትጠብቁትን ማሽን በነዳጅ ብቻ የሚሰራ ሰላም ጤና ስጥልኝ። የተከበራችሁና የተወደዳችሁ ውድ ተመልካቾች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታ ይድረሳችሁ ብያለሁ። ለማታቁኝ ሀብትሽ ነኝ፣ ለምታቁኝ ደግሞ እንኳን በደህና ቆያችሁ ብያለሁ። መግቢያ ላይ ቀንጨብ ቀንጨብ አድርጌ እንዳሳየኋችሁ ብዙዎቻችሁ የምትፈልጉት የከርሰ ምድር ውሃ መቆፈሪያ ማሽን ዛሬ ላሳያችሁ ነው። የተከበራችሁና የተወደዳችሁ ውድ ተመልካቾች በዚህ የስራ ሰው ወይም ደግሞ ቢዝነስማን በተሰኘው ዩቲዩብ ቻናል ላይ በርካታ የቢዝነስ ሐሳቦችን ይዤላችሁ እያቀረብኩ እገኛለሁ። ከናንተ ግን ሰብስክራይብ ያንሰኛል፣ ላይክ ያንሳል፣ ሹራ አድርጉት፣ ለሌሎችም እንዲጠቀም። ዛሬ እሱን ማሽን እዚህ የመጣሁበት ቦታ ላይ አንድም ሲቆፍር፣ ሁለትም ደግሞ እያመረተ ለሰዎች እየሸጠ እንዳለ ተመልክቻለሁ። ለእናንተ ጠብቁ ብያቸው ነበረ። ዛሬ እሱን ማሽን እንመለከታለን። ከኔ ጋር አብራችሁን ቆዩ። እንግባ

ታሪክ ተቀየረ። ብዙዎቻችሁ በጉጉት ስጠብቁት የነበረው የከርሰ ምድር ውሃ መቆፈሪያ ማሽን ከአሁን በፊት ሳቀርፍላችሁ የነበረው የአቅም ችግር የነበረባችሁ ሰዎች ነበራችሁ። መሀል ላይ እንደምትመለከቱት በዲናሞ ሆኖ በስሪፌዝ መብራት ወይም ደግሞ ስሪፌዝ ጄኔሬተር ከፍተኛ ዋት ያለው የጄኔሬተርን የሚጠቀም ማሽን ነበር አቅርቤላችሁ የነበረው። ያም መግዛት ታዲያ አቅማችሁ በጣም ውስን ነበረ። እባክህ ሀብትሽ በኢንጂን የሚሰራ ገጠር የትም ቦታ ላይ ተንቀሳቅሰን የምንሰራበትን ማሽን መፍትሄ ስጠን ብላችሁ ነበረ። ከአንድ ወዳጄ ከአንድ ባለሙያ ጋር እየተነጋገርን ለብዙ ጊዜ ከቀየኑ በኋላ ስራ ላይ ገብቶ ተሞክሮ ከተወሰደ በኋላ ዛሬ እዛ ቦታ ላይ ነው የምንገኘው። አብራችሁ እንድትከታተሉ በአክብሮት ጋብዛችኋለሁ። ሰላም ወዳጄ ድጋሚ ስራ ስላስፈጣሁ፣ በጣም ጥልቅ ይቅርታ ጠይቃለሁ። በጣም አመሰግናለሁ። እስኪ ለተመልካቾች ስምህን አስተዋውቅ እስኪ። እሺ ስሜ ኤርሚያስ እባላለሁ። ኤርሚያስ፣ ኤርሚያስ በምን የሥራ መስክ ላይ ነው የተሰማራው? የከርሰ ምድር ውሃ ማውጫ ማሽን በመስራት እታወቃለሁ፣ በመስራት ኤርሚያስ። ዛሬ የመጣሁበት ነገር ምናልባት ከካሜራ ጀርባን እናንተ በጣም ብዙ ነገሮችን አውርተናል። ይህንን ማሽን እሰራለሁኝ ስትለኝ ከአሁን በፊት ይሞከረበት እስኪ፣ ለረጅም ጊዜ ራስ ሰራበትና ከዛ በኋላ ለተመልካቾች ማቅረብ እንችላለን ብዬ ነበረ። ኤርሚ፣ ከአሁን በፊት ተሞክሮ በምን በምን ስራ ላይ ነበር የነበርከው? መጀመሪያ ምንድነው ቁፋሮ ነበረ ስራ የነበረው፣ ቁፋሮ እንደ መካኒካል ባክግራውንድ በእንደዚህ አይነት ሌሎች የምትሰራቸው ማሽኖች ነበሩ። መካኒካል ስራ ላይ ነበርክበት? አዎ በፊት ያው በዲናሞ የሚሰራውን የምሰርቼ ነበረ። ነበረ ነበር። እዚህ በፊት ኔቸርሊ እንደዚሁ መካኒካል የሆኑ ነገሮችን የመስራት እንትን ያለው ፍቅር ያለው ማለት ነው እና ከዛ ተነስቼ የ በዲናሞ የሚሰራው ሰራው ከዛ በኋላ ደግሞ አየው የተሻለ ለምን አልሰራም ከጊዜው ጋር ለምን አልሄድም ብዬ ይህ የሚመሰለ ማሽን። አዎ ያንን ያልኩህ ከይቅርታ ጋር ምንድነው ይሄ፣ የተለያዩ ማሽኖች አሁን ወፍጮ ነው፣ የተለያዩ ነገሮችን ሳቀርብ በዘፈቀደ የሚሰራ ነገር አይደለም። ሰው ዝም ብሎ ከምሬት ተነስቶ ከሰራው በኋላ ለሚገጥም ችግር ይሄ ከባክግራውንድ የሆነ እውቀት ከሌለ የሚያጋጥም ችግር ስለነበረ ነው ያጠየኩህ። በጣም ይቅርታ። ዛሬ የመጣንበት እስኪ አንተ አሁን በዚህ በከርሰ ምድር ውሃ ቁፋሮ ማሽን ላይ በተለይም ደግሞ ያለ መብራት የሚሰራ በፍላጎታቸው ከ30 ሜትር ጀምሮ 50 ሜትር፣ 100 ሜትር በፍላጎታቸው ይህንን ማሽን ማዘዝ ይችላሉ እና ነዳጅ ናፍጣን ብቻ በመጨመር እንሰራለን በሚለው ነው አረላ የመጣ ነው። ስለዚህ እስኪ ስለዚህ ማሽን ጥያቄዎችን ልጠይቅ ነው ፈቃደኛ ነው። በጣም አሪፍ ስንገባ ጀምሮ የተመረቱ ብዙ አሉ። አምራች ነው ራሱ ይቆፍራል። ዛሬ የተገኘበት እየቆፈረ ያለበት ቦታ ላይ ነው። አሁን ማሽን ሴንቲሜትር ላይ ውሃው ተገኘ ወይስ ገና ነው አሁን 15 ሜትር ላይ ደርሰናል። ኦኬ ሰፈራችን ውሃ ስላለው 10 ሜትር ጀምሮ ውሃ መያዝ ይጀምራል እኛ ግን 15 ሜትር ደርሰናል ደግሞ ራቅ እያደረግን እየቆፈርን እንሄዳለን በዚሁም ለማሳየትም ስለሚሆን አድርገን እንቆፍራለን ማለት ነው በጣም አሪፍ እሺ ማሽኑ አሁን ወደ ስራ ሲገባ ማለት ነው ወደ ስራ ሲገባ ተሞክሮ ምን ያክል ነው ቆፍርህበታል ምን ያክል ቦታ ላይ ሰርተህበታል እኔ ይቻለኝ ተዘዋውሬ ያየኋቸው ቦታዎች አሉ አልወርቅም ይላል አይቻለሁ። አሁን ተሞክሮ ምን ያክል ነው አሁን ይሄ ማሽን አሁን ተረጋግጧል? ያለው ነገር አው መጀመሪያ እንግዲህ እንደነገርኩ ከዲናሞ ጀምሮ ነው። ከዛ በኋላ ዲናሞ ትቼ እዚህ ማሽን ከመጣው በኋላ ሚኒመም 10 12 የሚሆኑ ጉድጓዶችን ቆፍሬ በጣም ውጤታማ ነው። በተሻለ ከዲናሞ በተሻለ በጉልበትም፣ በዲዩሬሽን በሚሰራ በታይምም ሳይሞቅ ምን ሳይል ረጅም ጊዜ ኢሳራ ስለዚህ ብዙ ጉልበት ሰርቼበት አለው ማለት ነው። በጣም አሪፍ ከዲናሞ ማሽን ስሪፊዝ ወይም ደግሞ ጄኒተር ከሚፈልግ ይሄኛው ለየት የሚለው በምንድን ነው? ልዩነቱን እስከ የተወሰነ ንገሬ። እሺ፣ ምንድን ነው ልዩነቱ? በመጀመሪያ ትልቁ ወጪ የሚቆጥበው ወይ ደግሞ የተሻለ ተብሎ የተሰራው ምንድን ነው? በራሱ በናፍጣ መስራቱ ነው። በናፍጣ አ በናፍጣ ይሰራል ናፍጣ ነው። አንደኛ ነገር አቬለብሊቲውም ናፍጣ ይሻላል ከቤንዚንም። በናፍጣ እንዲሰራ ተብሎ የተፈለገበት ምክንያት ኦኬ፣ ጉልበቱም ደግሞ የተሻለ ነው፣ የፈረስ ጉልበቱም ከፍ ያለ ነው። ሁለተኛ ነገር ደግሞ እንደምታዩ ስትራክቸሩ እንትን ነው፣ ሲያዩ ትልቅ ይመስላል፣ ግን ሙቭ ሲደረግ ተነቃቃይ ነው። ይሄን ከበቦታ ሙቭ ለማድረግ ኦኬ፣ አቺ ምትታዩ አለ ብቻ ወጣለች ከዛ ይሄኛው አራቱ ይወጣሉ፣ ይሄ መሀል ላይ ያለው ይወጣል፣ ታች ያለው ይወጣል። ስለዚህ ወደ ሰባት ቦታ ይበታተንና ስለዚህ ለመጫን አመቺ ነው ማለት ነው። የሚገርም ልዩነት ነው። ተመልካቾችን ባይሱዚ ነው ምንጭ ነው በክሬን ነው ምንጭ ነው የሚሉ ነበር። ያንኛውም በነገራችን ላይ በዚሁ እንድትይዙ ምንድን ነው ከአሁን በፊት የነበረው የዲናሞ ማሽን ችግር አለበት እያልን አይደለም፣ ያለ ነው። ከአቅም አንጻር፣ ከኢኮኖሚ አንጻር ያው እኛ የተወሰነ የሰውን ችግር መቅረፍ ሲባል ከገንዘብ ይጀምራል አይደለም። ስለዚህ መኪና ለመጫን የሚሆን ስሪፌዝ ጄኔሬተር ያኛው በአጠቃላይ እስከ 1.5 አራት እስከ አንድ ነጥብ አምስት አካባቢ ይፈጅ ነበር። ካሁን በፊት ያቀረብኩላችሁ የዲናሞ ማሽን አቅም ያለው ሰው እሱን መግዛት ይቻላል። አሁንም በሩ ክፍት ነው። ይኸኛው ግን አቅም ለሌላቸው በተመሳሳይ ጉልበት፣ እንደውም ደግሞ በተሻለ እያለ ያለው እሱን የምንጠይቀው ጠይቀ ይሆናል። ስለዚህ ልዩነቶች እነዚህ ናቸው። ዲቴል ተመልካች ማወቅ ያለበት ነገር ስላለ ባለሙያዎችም ስላሉ፣ እስኪ የተወሰነ ሃይላይት እነዚህን አጠራ ጠር አድርገን እናወራቸው። እዚጋ ጋር የተጠቀምከው ዊንች አለ። ስለ ዊንቹ ምን ያክል ነው ስኬቱ ነው? ስለሱ ትንሽ ነገር አጠራ አድርገን። እሺ፣ ይሄ ዊንች፣ እሺ፣ አንድ ነጥብ አምስት ነው አስራ አምስት ኩንታል ያነሳል። አስራ አምስት ኩንታል አዎ፣ ምክንያቱም መቸገር የለበትም ሰው ዝቅ ባለ ቁጥር ክብደት በተጨመረ ቁጥር እንዳያስቸግር ስራ እንዳያጉላላ የተሻለ እናድርገው ብለን ነው። መጀመሪያ አንድ ቶን ነበረ ስንጠቀም የነበረው ወደ አንድ ነጥብ አምስት ሆነ፣ ደግሞ አስራ አምስት ኩንታል ከፍ አድርገን ነው። ስለዚህ ምንም ችግር የለውም የሚደራረቡት ብረቶችን ጭምር ካልኩሌት አድርገህ የዚህ ሞተር የማንሳት አቅሙት የተረጋገጠ ነው። በጣም አሪፍ። እዚህ ቦታ ላይ የተጠቀምከው የፈረስ ጉልበቱ ምን ያክል ነው? እስከ ምን ያክል ሜትር ይቆፈራል? ለምሳሌ ይሄኛው ማሽን እስከ ስንት ሜትር ነው እየቆፈርክ ያለው? አዎ ይሄኛው ሞተር ያው አስር የፈረስ ጉልበት ነው። አስር የፈረስ ጉልበት 7.2 ኪሎ ዋት ነው ሞተሩ። አዲስ ሞተር ነው ገዝተን የምንገጥመው? ኦኬ። ስለዚህ እስከ 100 ሜትር፣ እንግዲህ እኛ ሚኒመም ብለን ነው የምናስቀምጠው። መቶ ሜትር መቆፈር ይችላል። ኦኬ ከዛ እኛ ምን ሰጠው 50 ሜትር ፓይፕ ይሁን እንጂ እስከ 100 ሜትር መቆፈር አቅም ያለው ነው። የሚፈልግ ሰው ካለ ከዛ በላይ ከ50 ሜትር በላይ መስጠት እንችላለን። ስለዚህ ጉልበቱ፣ አቅሙ እስከ 100 ሜትር ድረስ መቆፈር ይችላል። ምናልባት ምናልባት አሁን ይሄ ስላለ። ስላለ ገበያ ላይ የፈረስ ጉልበቱን ከፍ ማድረግ ካስፈለገ፣ ማለት አሁን 13 15 ብታደርገው አንዳንድ የሰው ፍላጎት ስላለ ብታደርገው ማድረግ ይቻላል። አብዴት መሆን ይችላል ይቻላል። 13 የፈረስ ጉልበት 15 የፈረስ ጉልበት እንደ ሰው ፍላጎት ጉልበቱን ከፍ አድርገን መስራት እንችላለን። ግን እኛ ስታንዳርድ ብለን ያስቀምጥነው መሸጫችንም አስር የፈረስ ጉልበት አስር የፈረስ ጉልበት ፍሪ እስከ መቶ ድረስ መቆፈር ይችላል ነው። ለምሳሌ አሁን ድንጋይ በሚያጋጥም ሰዓት፣ አፈር በሚያጋጥም ሰዓት ላይ ፍጥነት መጨመሪያ መቆጣጠሪያ መቀነሻ አለው ብለህ ነበረ ነበር ባክግራውንድ ላይ ስላወራን ከጀርባ ማለት ነው። እንዴት ነው እስኪ? ስለሱም ደግሞ ለተመልካቾች ናቸው ግልጽ መሆን ያለበት። እሺ፣ እንግዲህ ይሄኛው አንድ የተሻለ ወይ ደግሞ አድ አርግ ያለው የማስበው የራሱ ፍጥነት ነው፣ ቁጣጣሪያ መጨመሪያ ወይ ሚኒመ አለው። ኦኬ አንድ አይነት ብቻ አይደለም። ለምሳሌ ድንጋይ ላይ የሆነ አስጊ ደረጃ ላይ በምንደርስበት ጊዜ ቃ እንዳይሰብርብን የሆነ ነገር እንዳያስቸግረን ኦኬ፣ ሚኒሙም ቀነስ እናደርጋለን። እንደው ቢያቅተው እራሱ እንዲቆም በራሱ ሚኒሙም ቀንሰለት እንዲቆም ነው። በጣም ፍሪ በሚሆንበት እና ቶሎ መጨረስ በምንፈልግበት ሰዓት አፈር በሚሆንበት ሰዓት ደግሞ ሚኒሙም ጨምርለታለን፣ የራሳችን አድጀስት እናደርጋለን። ከበፊቱ ጋር ልዩነቱ ምንድነው? በዲናሞ ሲሰራ አንድ አይነት አርፒኤም ብቻ ነው ያለው። ለምሳሌ በ60 ደቂቃ 6 በ60 በአንድ ደቂቃ ስሳ ጊዜ ነበረ የሚዞሩ ብዙዎቹ። ይሄኛው ግን በራሳችን ነው አድጀስት የምናደርገው መቆጣጠር ይቻላል። ስለዚህ በጣም አሪፍ ከአሁን በፊትም ለተመልካቾች አንዳንድ ሰዎች ሲጠይቁኝ ለምሳሌ ከቻይና የሚመጣው ስመጥቀስ አይሆንብኝና፣ አገር ውስጥ የሚሸጡት ከቻይና የሚመጣል እና መቆጣጠር አላየሁበትም ና ሞተሬ መንከስ ነገር አጋጥሞ ነበረ እሱ አሁን ይሄ ቲንክ ፓምፕ ምናምን መሰለኝ። እዚሁ በቃል የሚስተካከል ነገር ይመስለኛል። አሁን ይሄ ችግር ቢያጋጠመው እዚሁ ማስተካከል ይቻላል፣ እዚሁ ማስተካከል ይቻላል። ባለሙያ እዚሁ አለ። የሞተሩ እኛ ሳይት ላይ ሄደን ቼክ እናደርግላቸዋለን። ኦኬ ኢቭን ማክሲመም ይሄውም ተበላሽ የሚባለው እንደው ማክሲመም በቃ ሞተር ነከሰ ወይ ደግሞ ሞተር ፈለገ፣ ሞተር አደሰ ነው የሚባለው። ሞተር ለማደስ እንኳን በጣም በትንሽ ብር ነው የሚታደሰው። ከአራት ሺህ አምስት መቶ እስከ ስድስት ሺህ ብር ነው። እኔማ ስላየሁት በጣም አሪፍ ልግዛውም ቢሉ በጣም ውድም ይባላል። ባል አይደለም፣ በጣም ከዚያ ከኮይል ጋር ሲወዳደር፣ ለምሳሌ ዝናብ ይዘንብበት አሁን የሚቃጠል የሚበላሽ ነገር የለውም። አሁን በዲናሞ ብንለው ኮይል ሊቃጠል ይችላል፣ ሊጠቀለል ይችላል። በጣም አሪፍ የ5.5 ኤች ፒ ኮይል እና የ7.5 ኤች ፒ እንትኖች በጣም ብዙ ኪሎ ነው እና ብዙ ነገር ነው ለመስጠቅ ለራሱ ሎጭ የሚያደርገው ግ እንደዚ አይነት ነገር የለው። ብዙ ነገር የሚችል ዝናብ ውስጥ ሆኖ መስራት የሚችል እና ሰው አስተማማኝ፣ ለገጠር እንኳን አስተማማኝ፣ በጣም አሪፍ። ጥያቄ ላበዛብ ይችላለ፣ ተመልካቾች ማወቅ ስላለባቸው ነው። ስለሚገጣጠመው ብረት እናውራ። አንዱን ብረት ከኋላ ያለውን አምጣውና እናውራሽ። የመቆፈሪያ አንዱ አካል ስለሆነ ስለዚህ ብረት ብዙ ጊዜ ለተመልካቾች ማቅረቤ ስለነበረ በተለይ ቱቦ ብረት እንዴት ነው አሁን ጥንካሬው ያው እየሰራበት ስለነበረ ባይዘው ቅድም እንደነገራችሁ ነው 10 12 ጉድጓሮችን ቆፈር ያለው ብሏል እሱ ከዛ ስለ ጋራንቲ ደግሞ እንመጣበታለን። እዚህ ጋር ያለ ጥንካሬ የመበላሸት እንትን ያጋጠመ ነገር አለ ወይስ እንዴት ነው ያለው ነገር? ይሄኛው ምንድነው? ይሄ ጥርስ የሚሰራው ወፍራም ጥርስ ነው። የውጭ አይነት ነው። የቻይኖች የሚያመጡት አይነት ጥርስ ነው። ከዛ ላይ ነው ብረት ምን የሚባል ነው፣ ክሮም ብረት ነው። ድፍን ነው። የማሽን ብረቶች ናቸው እነዚህ። ኦኬ፣ አይዝጉም። እንዳየው ከላይ ስቴንለስ ስቲል ነው። ኦኬ፣ አይዝግም። ውስጡ ላይ ደግሞ ምንድነው፣ ይሄ በጣም ወፍራም ነው። ጥርሶቹም ባለ አምስት ነው። ኦኬ፣ ቁጥራቸውም ትንሽ ነው፣ ወፍራም ናቸው። ይመጣና ሲገጥም እዚህ ጋር ታፕ ያደርጋል። እዚህ ጋር መጥቶ እዚህ ጋር ይቆማል። ስለዚህ ምንም አይነት ጆክ ኮም የሚለው የመበላት እድሉ በጣም በቃ ዜሮ በሚባል ደረጃ ነው። ማለት ጊዜ ይሰራል። ስለዚህ እዚህ ጋር ብዬ ድም ካየው ዋናው እሱ ስለሆነ ሌላ ቦታ ተቀነጠሰብን ምናምን ያሉ ሰዎች ስላሉ ለዛ ነው አይ ቲንክ አንተም ደግሞ ያለውን ነገር ሰምተሃል ብዬ እኔም በፊት አጋጥሞ ስለሚያውቅ ያንን ነገር ዜሮ አድርገን ነው እየሰራ። ይሄ ጥርስ አሁን እዚህ ውስጥ ገብቶ እዚህ አካባቢ መቷል አሁን ወደ ውስጥ ማለት ነው። እዚህ አካባቢ ደርሷል። ከዛ በኋላ ነው ዙሮ የሚበየደው። በጣም አሪፍ ሁለቱም ቀልጦ፣ ከዚህም ከዚህም ቀልጦ ኦኬ። ወንዱ በዚህ ሴቱ በዛ ተደርጎ ተበይዶ ነው ማለት ነው። በጣም አሪፍ በጣም አሪፍ። ስለዚህ ጋራንቲና ዋጋ ላይ እንመጣለን፣ በትግስት ጠብቁን። አሁን አብዛኛውን ነገር ላይ እየጨረስን ነው። እዚችኛው እስኪ ብረት ላይ መቋሚያዎች። አሁን በፊት የነበረው የከርሰ ምድር ውሃ መቆፈሪያ ማሽን በዲናሞ የሚሰራው ላይ ሁለት ማቆሚያ ነው የነበረው፣ ይሄኛው ደግሞ አራቱ ነው የሚያየው። ተመልካቾች ጥያቄ ስለሚሆንባቸው ይነቃቀላሉ። እንዴት ነው አሁን መኪና ላይ ስንጭን ወይ ደሞ እዚህ ጋር ያለው አቋም እስኪ ስለ ብረቱ ስለ መቋሚያ ስለ ስትራክቸሩ ምንድነው? አንደኛ ነገር በራሱ ማሽን በመሆኑ ጠንካራ ነገር ይፈልጋል፣ ወፈር ያለ ሼክ ማያደርግ ቀላል ያልሆነ ነገር ይፈልጋልና ብረቱ 3 ሚሊ ነው የምንጠቀመው፣ 3 ሚሊ እነዚህ ፕሌቶቹ 10 ሚሊ ወይ ደሞ አንድ ሴንቲሜትር ናቸው። በጣም ወፍራም ወፍራም ናቸው ፕሌቶቹ። የምንጠቀማቸው ካሬቺ 3 ሚሊሜትር ነው። ስለዚህ ወፍራም አርገን የሰራ ነው። እንደ ነገርኩ ማሽስ ስለሆነ ጠንካራ መወስድ አለበት። የማይጨፈለጥ ጉልበት ነው። በኋላ ክብደት ያነሳል ወደ ላይ እንደ እንዳያረግ ለሱ አስተማማኝ ተብሎ ነው የተሰራው። ሙቭ ለማድረግ ደግሞ ለምሳሌ በፊት አሁን አንድ ላይ ነበር፣ አንዱ ነበረ ምንጭ ነው እንዳለ በጣም አራት አምስት ስድስት ሰው የሆኑና ና ላይ ያረጋሉ። አስቸጋሪ ነበረ። ይሄኛው ግን እንደነገርኩ ቅድም ይወጣል፣ ወደ ላይ ይወጣል። ይሄ አራቱ ይወጣል፣ ይሄ ብቻውን ይወጣል፣ እቺ ብቻውን ኢቨን በሰው ሙቭ መደረግ የሚችል ቅርብ ለቅርብ። እሱን እናሳያቸዋለን ማለት ነው፣ ጎረቤት ለጎረቤት ለምሳሌ እንደዚህ። ይሄ አንድ ሰው ሁለት ሰው ይዛ ይይዛል፣ ሁለት ሰው የታችኛውን ይዛል። ብቻ ለብቻ ሁለት ሰው ሙቭ ማድረግ እንኳን ቅልቅል አድርጉ እንደፈለጉ ማንቀሳቀስ ይቻላል ማለት ነው። በጣም አሪፍ። አሁን ወደ ዋናዋ ነገር እየመጣው ነው አሁን ምንም አያስፈልግም። ሰው ወደ ስራ ነው ወይ የሚገባው ምን ምን ያካትታል? ይሄ ማሽን ለተጠቃሚ ለማድረስ ምንድን ምንድን ነው ያሉት ፓኬጅ? እስኪ ይሄ ማሽን እንግዲህ ሲገዙ ቀጥታ ወደ ስራ እንዲገቡ ነው። ስራ ነገር ወይ ጀኔሬተር እንዲገዙ ወይ ወተር ፓምፕ እንዲገዙ ወይ ደግሞ ሆዞች፣ አንዳንድ ነገሮች እንዲገዙ አይደለም። እሺ፣ ኤቭሪቲንግ እኛ ወተር ፓምፕ አብረን እንሰጣለን። ሁለት ኤችፒ ከሁለት ኢንች፣ ሁለት የፈረስ ጉልበት ያለው ማለት ነው፣ ኤሌክትሪካል የሆነ ወተር ፓምፕ። እንደ አማራጭ ደግሞ አይ እኔ ኤሌክትሪካል አልፈልግም፣ ኦኬ፣ የቤንዚኑ ነው የሚፈልገው ካለ የቤንዚን እንሰጠዋለን ማለት ነው። ኦኬ፣ ዊንቹ እንደነገርኩ ያው አብሮ የሚሰጠው ሁለት አንድ አምስት ቶን ነው። ቱቦ 50 ሜትር አብሮ ይሰጣል። ኦኬ ሀምሳ ሜትር መቆፈር የሚችል ቱቦ የድንጋይ የውጭ የድንጋይ አይነትና እና የሀገር ውስጥ የሚሰራ የድንጋይ አይነት ሁለት ይሰጠዋል። ስለዚህ አንድ የውጭ አንድ የሀገር ውስጥ፣ የሀገር ውስጡ ድንጋይ ማፈር መቆፈር የሚችል ነው፣ የውጭ ደግሞ ድንጋይን ብቻ መቆፈር የሚችል በሰርክል የሚያወጣ እሱ ይሰጠዋል። ስለዚህ ይህን ሁሉ አብሮ ይሰጣል ከነጻ ስልጠና ጋር። ስልጠናም ደግሞ የሚወስዱት በራሳችን ማሽን እና ስራ ላይ ዝም ይችላል። ልክ ማሽኑን ኦርደር ሲያደርጉ እስኪደርስላቸው ድረስ የኛ ማሽን ላይ እያዩ እየተለማመዱ፣ ቻሌንጁንም ጥሩ ነገሩንም ኦኬ አክሰፕት እያደረጉ ልክ ሲጨርሱ ማሽኑን ቀጥታ ይዞ መሄድ የሚችሉበት እድል ፈጥረንላቸው በጣም አሪፍ። አሁን ደስ የሚለው ነገር ምንድን ነው? ስልጠና በነፃ ነው በገንዘብ ነው? በነፃ ነው። ማሽን ለሚያዝ ሰው እንዳትሳሳቱ፣ ስልጠና አለኝ ብላችሁ ቀድሚያ እንዳትጠይቁ። ማሽን ስት ከአሁን በፊትም ሲደውሉ ስለነበረ ማሽን ለሚያዙ ሰዎች ዝም ብሎ በቲዎሪ ሳይሆን በተግባር ራሴ ስልጠና ሰጥቼ የሚቆፍርባቸውን ቦታዎች ስላሉ እዚች እያንዳንዷ ላይ የተናገርካትን ነገር ሚዲያ ላይ ነገ ተግባራዊ ይደረጋል ማለት ነው። ስለዚህ በጣም አሪፍ ስልጠና ወስዳችሁ ነው እንትን የምታረጉት ማለት ነው። ተነቃቅሎ እንትን አልበላ በጣም አሪፍ ነው። ቀላል ነው። የትም ቦታ ላይ መስራት ይቻላል። እዚቹ በሃይላይት የተወሰነ ለማድረግ ቅድሚያ እስኪ ዲናሞን ከፍ አድርጋት እና እና ያት እስኪ እቺኛ፣ ምናልባት ኤሌክትሪክ ትፈልጋለች አይደለ? እቺ ኤሌክትሪክ አሁን ሲንግል ፌዝ ነች። አይ ቲንክ እኔም ስላለችኝ ስለማቃት ማረለ፣ ሲንግል ፌዝ ነች። ከማንኛውም ከተማ ውስጥ ላይ ከኖርማል ቆጣሪ የምትጠቀም ማለት ነው ለሷ እና ለዚች ማለት ነው። ከዛ ውጭ ይኸኛው ሞተር ቆፋሪው ግን ምንም አይነት ነገር አይፈልግም፣ ምንም አይነት ነገር አይፈልግም። አሁን ይሄ ፓምፕ ላይ ምን መሰለ፣ ይሄ ፓምፕ አሁን እኛ የቤንዚኑንም ተጠቅመናል የተሻለ ብለን ነው እኔ የሚያመጣ ነው እኛ ኦኬ፣ ለገጠር መብራት የሌለበት አካባቢ ካልሆነ ነው በስተቀር ይሄኛው ነው የተሻለ ምክንያቱም ውሃ ይመለሳል ወደ ኋላ፣ ያስቸግራል። በጣም አስቸጋሪ ነው እ ቤንዚን ውድ ነው። በዚህ ቤንዚን በማይገኝበት ነዳጅ ማዲያ ቤንዚን በማይሰጡበት እንትን፣ ይሄኛው በቃ ልክ ስንጨርስ ማቆም ስንፈልግ በብሬከር እናጠፋዋለን፣ ስንፈልግ እንከፍተዋለን እንጂ ቫልቭ እንደዚህ አድርገው ውሃና ውሃ ተመለስ የሚባል ነገር የለም። እዛ ላይ ስላጋጠመን በጣም አሪፍ። ገንዘብ ይቀረናል። ጠብቁ። ከዛ በፊት የሚቀድመው ጥያቄ ምንድን ነው? እያንዳንዱ ሰውን አንድ ምን አለ መሰለህ የትኛውንም ማሽን የስራ ሰው ጋራንቲን ሊወስድ እፈልጋለሁ ኃላፊነት ብሶ የሚጠይቀው ምንድን ነው ዋስትና ይላል እቃዎች የሰራሃቸው ነገሮች ላይ አይ ቲንክ ከዚችኛውና ከዚችኛው ውጭ ግን አንተ አብራራው እስኪ ጋራንቲ ትሰጣለሁ ወይ የጋራንቲ ሁኔታ እንዴት ነው ጋራንቲን በተመለከተ እኔ ለሰራሁት ነገር ያው ጋራንቲ እሰጣለሁ ግዴታ ነው በጣም አሪፍ እሺ ደስ ብሎ ነው ጋራንቲ ራሱ ሰጥ። ምክንያቱም እኔ ነኝ የሰራሁት፣ የራሴ ፕሮዳክት ነው እኔ ያመረጥኩት። እኔ የሰራሁትን ነገር የሆነ ነገር ቢሆን የሆነ ነገር ቢበላሽ ሄጄ ሳይት ላይ አስተካክላለሁ። የሚስተካከል ደረጃ ከሆነ አስተካከል፣ የማይስተካከል ከሆነ ኢቨን ይመቀየር ማሽኑ፣ ቀይሬ ሌላ ማሽን እስከመስጠት ድረስ ደርሳለሁ። ያ ማለት በአንተ የተመልካቾች ግልጽ እንዲሆን እዚህ ጋርና እዚህ ጋር ያለው ነገር ፈረንጅ የሰራው ነው ኤሌክትሪክ ሲስተም ነው። ከጥንቃቄ ጉድለት ወይም ደግሞ አላስፈላጊ ነገሮችን ለማሽኑ ጥንቃቄ አለማድረግ ሊያቃጥለው ይችላል። ምንም ስላጋጠመኝ ከአሁን በፊት ለዚህ ሌላው ነገር ላይ አሁን ብይድ ብረቶች ያለው ነገር ላይ ቢልድ ቢያረግ ምናምን ያንተ እንት ነው ኤቭሪቲንግ የራሴ ኃላፊነት ነው አስተካከላለሁ። ምንም ችግር የለውም። ኢቭን ይሄ ብቻ አይደለም ጋይደን ማድረጋቸዋለሁ ላይ ሳይት ላይ በሚያጋጠማቸው ቻሌንጆች ሁሉ አ ሄጄ ሰፖርት እስከማድረግ ስልክ አንስቼ እስከማናገር የሚችለውን ካልሆነ ሄጄ በአካል አስተካክላቸዋለሁ ይሄንን በጣም አሪፍ። ወደ መጨረሻው ስንመጣ አሁን ወደ ዋጋ ልንመጣ ነው። ዋጋ። እሺ በተመሳሳይ ምርት ባይዘው እንዳትሸወዱ። አሁን ይህንን ማሽን አምስት ሰዎች የሚሆኑ ከአሁን በፊት ኮንታክት አድርገውኛል። ካሁን በፊት ቆይቷልም አለም ለተመልካቾች ደግሞ ቆዩ እያልኳቸው ነበረ። ያየኋቸው ችግሮች ስላሉ አፕሩቭ አላደረግኩላቸውም ወደ ሚዲያ ደግሞ ማቅረብ አልፈለኩም። እዚህ ጋር ያየሁት ነገር ኢቭን ኦፕን ማይንድ ስላለ ነው ያቀረብኩት። ምክንያቱም አዳዲስ ነገሮች ራሱ አፕዴት የሚደረጉ ነገሮች ሊኖሩ ይችላሉ እዚህ ማሽን ላይ ማለት ነው። ስለዚህ ከሌ እሰራለሁ የሚላችሁ በየቦታው ሊኖር ይችላል። እኔ ከኤርሚያስም አትብዙ ችግር የለውም ከፈለጋችሁ ማለት ነው ግን የተወሰነ ቢያንስ ኮንታክት አድርጉ። በጣም ብዙ ሰዎች ማሽን ገዝተው ዋጋ የቀነሰ መስሏቸው በየቦታ ሄደው ገዝተው ማሽን የቆመባቸው ሰዎች አሉ። እነዛ ማሽን የሰሩላቸው ሰዎች ደግሞ ጭራሽ አድራሻቸው የማይታወቁ ሰዎች አሉ። እኛን ተውንና እናንተ ዛሬ 950 ሺህ ብር ራሱ ለዛ ለዲናሞ ማሽን መግዛት አይደለም 9 ብር ከ50 ራሱ ማውጣት በጣም ከባድ ነው በአሁኑ ሰዓት ማለት ነው። እንደዛ ከመክሰራችሁ በፊት እስኪ አስተንቱ፣ መታችሁ ለምሳሌ ልክ እንደ እኔ ሚዲያ ስለሆነ አይደለም እኔ መታችሁ፣ እያንዳንዱ ዕቃ መፈተሽ ነው ፈተሽ መጠየቅ ትችላላችሁ። ከዛ ያልመሰላችሁ ነገር ካለ ተመለሳችሁ ሄዱ። ካልሆነ ደግሞ ይሄኛውን ነገር ትቀይርልኛለህ ወይ ብላችሁ መጠየቅ መቻል አለባችሁ፣ እና እንደ ፍላጎታችሁ መስራት ይቻላል። ከዛ ይሄ አሁን ፓኬጅ የምትሰጠው በስንት ሜትር ብረት ነው? ብረት ሆን የምሰጠው ስታንዳርድ የራሴ ብረት 50 ሜትር ነው። 50 ሜትር ማሽን የምታወጣው 50 ሜትር ነው። ሰው 30 ሜትር ቢፈልግስ? አቅሙ 30 ሜትር ነው ካለስ በሰላሳ ሜትር ብረት እሰጥና ዋጋ ቀነስ አረግላቸዋለ የሀያ ሜትሩ ማለት ሜትሩ ማለት ነው ዋጋን ምንገራቸውና ስለ ብረቱ ምንገራቸው ዋጋው መናገር አንዳንድ ይፈራሉ አንዳንድ ሰዎች ግን ግድ የለም አብዴት የሚሆን ነገር ካለ በነገራችን ላይ ዶላር በጨመረ ቁጥር ነገሮች በተቀያየሩ ቁጥር የብረት ዋጋ ምናምን ይጨምራል አውቃለሁ እሱን እየተነጋገረ ለሚዲያ ይፋ እያደረግ አብዴት ማድረግ ትችላለ አሁን የምትሸጥበት በሀምሳ ሜትር ቱቦ ብረት የምትሸጥበት ይህንን የከርሰ ምድር ውሃ መቆፈሪያ ማሽን ዋጋ ስንት ነው የሚሸጥበት ዋጋ አሁን በዚህ አሁን ባለው ሰዓት ስምንት መቶ ሺህ ብር ነው። ስምንት መቶ ሺህ ብር አቅሙ እስከ መቶ ሜትር ይቆፍራል። ቱቦ ብረቱ እስከ ስንት ነው? አምሳ ሜትር አምሳ ሜትር ነው። በጣም አሪፍ። ስለዚህ ቅድም ያልኩ ጥያቄ ሰው መቶ ሜትር ቢፈልግ ምንድን ነው የምታደርገው? አምሳ ሜትር ጨምርለትና የአምሳ ሜትሩን ስለዚህ የቱቦ ብረት ብቻ ነው እናንተም እራሳችሁ ብትፈልጉ እዛው አካባቢያችሁ ላይ መጨመርም ትችላላችሁ፣ ቱቦ ብረቱን ማለት ነው። ሰላሳ ሜትር ከፈለጉ ደግሞ ከስምንት መቶ ሺህ ብሩ የብረት ቀንሰው መውሰድ ይችላሉበጣም አሪፍ አሪፍ አድቫንቴጅ ነው። ዋጋ ሰምታችኋል፣ ስምንት መቶ ሺህ ብር ነው ብሏል። እኔ ጋር አይደለም የሚሸጥበትን ነው ከዚህ በታች የሚቀንስ ሊኖር ይችላል መጠየቅ ትችላላችሁ። ግን የጥንካሬ ጥራት ጉዳይ ላይ እንደምንም ብላችሁ አይታችሁ እንድትገዙ በዚ አጋጣሚ ላሳስባችሁ እፈልጋለሁ። አከፋፈልን በተፈለገ አንዳንድ ሰው ብድር የሚላለ በምን የሚላለ አከፋፈል እንዴት የሚከፍሉት ውል ውል ውል ላይና አከፋፈል ላይ እስኪ ንገረኝ። አከፋፈሉ ያው በካሽ ነው። በካሽ አሁን ብዙዎቹ በባንክ በሰርተን እንከፍላለን የሚሉ ሰዎች አሉ። ኦኬ እሱ እንደዚህ አይነት ነገር እኛ መስራት አልጀምረንም። ለወደፊት እንደዛ ልንሄድበት እንችላለን ስንሰራ። ለአሁኑ ግን በካሽ ነው፣ በሁለቴ ክፍያ አድርገን መጀመሪያ ግማሹን ይከፍላሉ፣ ከዛ ልክ ደግሞ ጨርሶ ስራውን ማሽኑን በሚሄድበት ሰዓት ደግሞ የመጨረሻውን ክፍያ ከፍሎ ይወስዳሉ ማለት ነው። ጋራንቲ ውል አያልነው፣ ውል ያስፈልጋል። ለምሳሌ አሁን አሁን ያወራቸው ነገሮች እዚህ ጋር ያላቸው ነገሮች አሁን ውል ላይ ይጠቀሳሉ። ከእነሱም ግዴታ አለ፣ አንተም ግዴታ አለ፣ እንደመብት አለ ምናምን። እሱ ላይ ስለ ያለ ውል አለ ግዴታ ነው። ውልና ውል አለ የተዘጋጀ ውል አለ። በዛ ውል መሰረት የሚደርስበት ቀን ክፍያ፣ አከፋፈሉን በተመለከተ ጋራንቲን በተመለከተ ሁሉም ነገር ውሉ ላይ ስላለ ውሉ መሰረት ተፈራርመን እንጨርሰዋለን። በጣም አሪፍ። ምን ያክል ጊዜ ይፈጅባል? አንድ ሰው ማሽን መጥቶ ቢያዝ ይሄንን ምን ያክል ቀን ይፈጅባል? አሁን ያለው ወደፊት። አሁን በእርግጥ ይሄን ቪዲዮ ካየ በኋላ ብዙ ሰው ያዛል። ግን አንዱ ማሽን ለመስራት ኤስቲሜት የምታወጣው ቀን አለ ከአስር እስከ አስራ አምስት ቀን ነው ይፈጃል። ሚኒመም አስር ቀን ከዛ በታችም ሊደርስ ይችላል። እኛ ግን ሀላፊነት የምንወስደው ለምሳሌ አሁን እኔ በሳምንት ይደርሳል ብልና በሳምንት ባይደርስ ከሰው ጋር ስታገባ ውስጥ እንዳንገባ አስር ቀን እንላለን። ክፍ ካለ ኢንኬዝ ደግሞ ክፍ በጣም የሆነ ነገር ብናጣ ቢቆይበት አስራ አምስት ቀን በዚህ መሀል ውስጥ አስር እስከ አስራ አምስት ቀን ባለው መሀል ውስጥ ሰርተን እንቅቅ አድርገን እናስረክባለን። በጣም አሪፍ ደስ የሚል ነገር። ማለት ቲንክ አብዛኛዎቻችሁ ጥያቄ ተመልሰዋል ብዬ አስባለሁኝ። ተመልካቾች እስኪ በመጨረሻ ኤርሚ፣ ስለዚህ ስለ ማሽን ቀረ የምትለው ነገር ካለ ሃይላይት እስኪ ጠቆም ጠቆም አድርጋቸው። የቀረ ነገር ካለ ምናልባት እኔ ያልጠቀስኩት ነገር ሊኖር ይችላል። ያው እዚህ ማሽን ላይ ምንድነው፣ ያው ብዙዎቹን አውርተናል። ትልቁ ነገር እኔ ማሽን ሲሰራ ከኮስትም አንጻር ኢፌክት ወይ ውጤታማነት ስራ ውጤት ውጤታማ መሆን አለብህ። ወጪ መቆጣም መቻል አለብህ። የተሻለ ስራ መስራት አለበ ከዚህ ከዚህ አንጻር ብዬ ነው የሰራውት እንጂ መጠቀሙ ወተር ፓምፕ አብሬ መስጣቴ ሰው ወደ ስራ ነው ቀጥታ። ይህ ማሽን ሳይዝ ላይ ነው የሚተክለው እንጂ ደና ጀነሬተር ፍለጋ ምን ፍለጋ ከጉልበትም አንጻር ብዙዎቹ አሁን በአስር ፈርስ ጉልበት ሲሰሩ አላይ ልክ ነው። በአስር የፈረስ ጉልበት አይ እኔ አስር ፈረስ ጉልበት አልፈልግም። ከፍ አርግልኝ 13 14 አርግልኝ። ይሄም ካለ ደግሞ ከፍ አርግልታለሁ። ስትራክቸሩ እንኳን አስር አይደለም ከዛ በላይ መስራት የሚችል ነው። የዚህ የብረት ጥንካሬ እና ምንም መደረጉ እነዚህ እነዚህ ነገሮች በአጠቃላይ የተሻሉ ናቸው ብዬ ነው። ኢቭን ዋጋው ራሱ የተሻለ የሆነ ዋጋ ነው ያስቀመጥኩት። ዋጋ በጣም አሪፍ፣ ኪስ የማይጎዳ ቀጥሮ ኢቭን አንድ ሜትር ለመስራት አሁን ከስምንት ሺህ እስከ አስር ሺህ ከዛም በላይ የሚሉ ሰዎች አሉ። አቭሬጅ ከስምንት እስከ አስር ሺህ ነው አንድ ሜትር ለመቆፈር? ስለዚህ የተሻለ ጥሩ ስራ ነው የሚሰራበት። ይህ ማሽን በዛው ልክ ባይዘው ይቀንሳል። አሁን በዲናሞ ስንሰራ ጄኔሬተርም ስሪፌዝም ከፍ ያለ ስለሆነ በሜትር አስር ሺ ማስራ ምናምን ሺም ይላል። አሁን በዚህ ነዳጅም ብዙ ስለማይበላባቸው እንደገና ደግሞ ወጪም ስለሚቀንስ አይ ቲንክ ይቀንሳል። አዎ፣ ሰዎች የሚያስቆፍርም ሰው ሊቀንስለት ይገባል ብዬ አስባል። አዎ ልክ ነው፣ ሊቀንስለት ይገባል። በዛ ሰው ባወጣው ልክ ነው ወጪውንም እንደሚያደርገውና በጣም አሪፍ። ስለዚህ የተሻለ እኔ ድሩ በቀን ሳወጣ የነበረበት ወጪ ስላለ ነው አዎ በኪራይ በምን ብዙ ነገር ነበረ፣ ሳውጣ ነበር። አሁን ግን ኢቨን ላሰራ ትችላለህ። የሆነ ነገር ለማስተካከል የሆነ ነገር ሊበላሽብህ ይችላል፣ ታቆሟለህ። ይሄ ምንም ሊቆጥርብህ ነገር የለም። ስለዚህ አቁመህ በፈለግከው ጊዜ፣ በተሳካልህ ጊዜ መጥተህ ትሰራለህ። ጀኔረተር ካልገዛ ደግሞ ኪራይ ነው፣ ገብቶሃል። ያ ኪራይ ይቆጥርብሃል። ስለዚህ ምን ታረጋለህ? ሳትፈልግ ወይ ትሰራለህ፣ የሆነ ነገር ችግር ይገጥማል ማለት ነው። በጣም አሪፍ። አይ ቲንክ ጨርሰሃል። በጣም ጥሩ። የተከበራችሁ እና የተወደዳችሁ ውድ ተመልካቾች፣ ከአሁን በፊት የነበረው ማሽን የዲናሞ ማሽን እንዳለ ሆኖ የሰውን እንትን መዝጋት አይደለም ግን አብዛኛው ሰው እንዳልኳችሁ ከአቅም አንጻር የተለያዩ ችግሮች ስላሉበት ዋጋውን በ800 ሺህ ብር ገዝቶ በተለይ ገጠር አካባቢ ክፍለ ሀገር ያላችሁ ሰዎች ያኛውን ከነጀኔሬተሩ ዲናሞ ማንቀሳቀስ ከባድ ነው። የታወቀ ነው፣ ምንም ጥያቄ የለውም። ይሄኛው ግን ቤስት ወይ ነው፣ ተመራጭ ነው በጣም። ስለዚህ ይሄኛውን መጠቀም ትችላላችሁ። በዛ አጋጣሚ የምነግራችሁ ደግሞ

በጣም ብዙ ፍላጎት ስላለ ማሽኑ ገዝታችሁ ራሱ ቆፍራችሁ ከፈለጋችሁ ነገር ቀንሳችሁ ብትሸጡት ከፈለጋችሁ ደግሞ ቤተሰብ ቁጭ ያለ ቤተሰብ ሊኖር ይችላል። ወይ ደግሞ ገንዘብን የሚጠላ የለምና ወደ ሌላ ስራ ማሰማራትም ትችላላችሁ እላችኋለሁ። ኤርሚያስ ይባላል። እስክሪኑ ላይ በተቀመጠው ስልክ ቁጥር ደውላችሁ ማዘዝ ትችላላችሁ። በዚህ ማሽን ዙሪያ በቀጣይ እመለስበታለሁ። አሁን ኦፕን ክፍት ነው፣ ከዛሬ ጀምሮ። አረ ኤርሚ፣ ሰው ማዘዝ ይችላል። ትእዛዝ ይቀበላችኋል። እስክሪኑ በተቀመጠው ስልክ ቁጥር ደውሉ ያን አንዳንዱ ነገር ጋራንቲ ይሰጣል፣ ውል አለ። በተናገረው በቃሉ መሰረት የማያደርግ ከሆነ ሰዎችን ከፍ እንዳደረግ ናቸው። ሰዎችን እንዳገዝናቸው ሁሉ አንዳንድ ችግሮች ካሉ ደግሞ ምን ሰም ሚዲያ ላይ አምጥተን ደግሞ አይሆንም ማለታችን ይቀጥላል። ለዛሬ ነበረ። ምን ይመስል ነበር ይርሚዬ? ያቋረጥኩ ይህንን ያለው ብዙ ያመረትከኝ ያለው እዛ ጋርም አይቻለሁኝ። ከአሁን በፊት የሚወጣ የተጫና አይቻለሁኝ ይበል፣ ቀጥል። ማንም ይፈልገዋል። እኔም ካሁን በኋላ ለሚመጣ ሰው ሰጀስት አደርጋችኋለሁ። በርታ፣ ጠንክር። ያለውን ነገር ደግሞ ከጀርባን ያለውን እየተነጋገርን ያለውን ነገር የሚሻሻልም ነገር ካለ እንዲሻሻል እናደርጋለን። በጣም አሪፍ ነው። ቀጥል። እኔ በጣም አመሰግናለሁ፣ አባቴ ቴንኪው። አመሰግናለሁ በጣም። እሺ፣ እሺ።